ሰላም ውድ የኔ እውነት ዩቲብ ቻናል ቤተሰቦች እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ቪዲዮ ላይክ፣ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ለብዙዎች አድርሱልኝ፣ ቪዲዮንም እዩልኝ ቤተሰቦቼ። እንግዲህ ዘወትር ሁሌ ዓርብ ዓርብ በዚህ ሰዓት የሚለቀቅላችሁ አይነት ቪዲዮ አይደለም፣ ዛሬ የሰራሁ ትንሽ ለየት ይላል። ሰሞኑን እየተሰማ ያለው ዜና እያየ ነው ያለ ነው ነገር ከአእምሮ በላይ ነው። በጣም ነው የሚከብደው። የእውነት እንዳንድ አንድ ኦርቶዶክስ ተዋህዶ ልጅ እኔ በጣም ከብዶ ያለው ነገር እየደረሰብን ያለው መከራ እየደረሰብን ያለው ግፍ ከእለት እለት እየጨመረ የሚቆም ሳይሆን እየቀጠለ ያለው ነገር ነው እና በጣም ነው የሚከብደው። የሰማይ አምላክ ይታረቀን። ሌላ ምንም ማለት አይቻልም። ምክንያቱም በየቀኑ የምንሰማው የሞት ቁጥር ነው የምናየው። እኔ በተለይ እግሩን የተቆረጠው ህጻን ልጅ እግዚአብሔርን በጣም ቅስሜን እየሰበረው በጣም እናት የለውም፣ እናቱ ሞታበት የምታስታምመው እናት ሳትኖረው ከጎኑ እግሩ ተቆርጦ አላውቅም እግዚአብሔር ጽናቱ ይስጠው። እግዚአብሔር ይማረው ማለት ምን አይነት ቋንቋ፣ ምን አይነት ቃል? እሱ እንደሚያጽናን ነው ያለው። ግን የአምላክ እናት እሷ ታበርታው እሷ አማቱ ነው። ሌላ ምንም ማለት ግን ይሄ ነገር እስከ መቼ ነው የሚቀጥለው? ነው የክርስቲያኑ ትውልድ በየጊዜው እንዲህ የሚሆነው እስከ መቼ ነው? የእኛ ቤተክርስቲያን እኮ የሚሰበከው ወንጌል ቀኝ ሲመታ ግራ ስጥ፣ ጠላትን እንደራስ ውደድ ብላ የምትሰብክ ቤተ ክርስቲያን፣ ስለ ሰላም የምትሰብክ ስለ ሰላም የምትጸልይ ቤተ ክርስቲያን ላይ ይህን ያህል ቅጣት፣ ይህን ያህል በደል። አላውቅም ከምን እንደመጣ እግዚአብሔርን። ድሮ እኮ ተቻችለን ነበር የምንኖረው። ብዙዎቻችን ቤት አለ ሌላ ሃይማኖት ያለው ግን ይህን ያህል ጥላቻ አልነበረም አሁን ላይ ያለንበት ዘመን እጅግ ይከብዳል እግዚአብሔርን እና እግዚአብሔር ይታረቀን ይሄ ነገርም ሊበቃ ይገባል ሊበቃ ይገባል ተተለ ኦርቶዶክስ ዘንድ ኦርቶዶክስ ላይ ያለው ገፍ በጣም መሰስ ምክንያቱም ኦርቶዶክስ ሆኖ ኦርቶዶክስ ላይ ጥቃት በሳ ኦርቶዶክስ ሆኖ የማይሰማው ሰው አለ ብዬ አላስብም። ምክንያቱም አርሲ ላይ እየደረሰ ያለው ጥቃት ኦርቶዶክስ ላይ እየደረሰ ያለው ጥቃት በጣም ያሳዝናል፣ ይከብዳል። ምክንያቱም ልጆች ከቄያቸው ተሰደው እናት ከአባት ተለያይተው አሁን እስቲ ይህን ሚዲያ ያላየ ሰው የለም የአርሲም ያላየ ሰው የለም በሀገር ውስጥም በውጭ የአራት አመት ልጅ እግር መቆረጥ ማለት ምን ማለት ነው ይሄ ልጅ እናቱ ሞታበታለች አባቱ ሞቷል ማን ያጽናናዋል ማን ቁስሉን ያክምለታል አካሚ መድኃኔዓለም ቢሆንም ከጎኑ ሆኖ እማ ሲል ማን ይመጣለት አባ ሲል ማን ይመጣለት ከእግሩ መቆረጥ በላይ ልቡ ተሰብሯል። እናቱን አጥቷል፣ አባቱን አጥቷል፣ አካሉ ጎሏል። በምን ምክንያት? ኦርቶዶክስ ስለሆነ። ለዚህ ለማኅተባቸው ሲሉ ለዚህ ለማኅተባቸው ሲሉ ይሄ ልጅው ነገጣው ቢጠይቅ እግሬ ምን ሆን ምን ሆንኩ ብሎል፣ ምን ብለን ነው የምንነግረው? ምን ምን ብለን እናስረዳዋለን? ሰማዕትነት አዲሳችን አይደለም። ሰማዕትነት እየከፈልን ያለ ነው ኦርቶዶክሳውያን፣ ግን የሚሰማ መንግስትም አካልም የለም። ሚዲያዎቹም ዝም ብላቸዋል። ቲክቶክሮቹም ትልልቅ ተከታዮችም ዝም። ምክንያት የንጹሃን ደም እየፈሰሰ ነው። አሁንም አልቆመም። አሁንም እየታረሉ ነው አሁንም ከቀያቸው እየተሰደዱ ነው። ኑ ድረሱልን እያሉ ነው። የሚደርስላቸው ግን የለም። ደራሽ አንድ ፈጣሪ ነው። እኛም ቢሆን በጸሎታችን እግዚአብሔር ያግዘል። የመጣብንን ቁጣ እሱ ይመልስልን። እምዬ ኦርቶዶክስ እኮ ግደሏ አትልም፣ ደማ አፍስሷ እና ቋል ኦርቶዶክስ ሆኖ የኦርቶዶክስ ነዲ ማስረዳት እኔ አቅሙ የለኝም። እዚህ ጋር ግን የመጣሁት በኦርቶዶክስ ነት ንጹሕ ዜጋ ደም መፍሰስ በጣም ተሰምቶ የወገኔ ደቡ ወግ የራሴ ነው። እኛስ ነገ ምንድን ነው እጣችን እኛስ ነገ ምንድን ነው እጣፋንታችን ለምን አንጮ ለምን ለህፃናት ጫና ለቅስ? እስኪ ነገ ድረሱላቸው። ማን ይጮላቸው? አባቶችስ ለምን ዝም ትላላችሁ? የመንግስት አካል ጠርቶ ነው ሳይሰማ ቀርቶ ነው? ዝም ዝም። አንድ ቀን ግን ሲመጣ የሚመልሰው የለም። እኔ በጣም አዝኛለሁ አለው የአራት ዓመት ብላትና መቆ በጣም አዝኛለሁ። ዛሬ ነገም ይቀጥላል። እግዚአብሔር ግን አንድ ቀን ያቁመዋል። አንድ ቀን ያበርደዋል። አንድ ቀን ይሰማል። አንድ ቀን ይመጣል። ሲመጣ ግን እንደ ታረዱ በጎች እንደ ተቆጠረ አንቀርም። በአርሲ ኦርቶዶክሳዊያን እየደረሰ ያለው ግፍና ጭፍጨፋ እቃወማለሁ። አርሲ ላይ እየደረሰ ያለውን ኦርቶዶክሳዊያን ይቃወማለሁ። በጣም በእውነት የተሰማኝ ስሜት በጣም ነው። ይህን ያክል ሰው እየተጨፈጨፍ ያለው ይቃወማለሁ። ይህ ቪዲዮ የእውነት ለአለም እንደርስ ፈልጋለሁ። በደንብ ሼር አድርጉኝ፣ ሰብስክራይብ አድርጉኝ፣ ሼር አድርጉኝ በደንብ እንዲታዩ ይፈልጋለሁ። እውነት እውነት እውነት፣ በጣም ከባድ ጊዜ ላይ ነው ያለ። አብራችሁን ስለሆናችሁ ስለምታዳምጡ